ባልሽ አንቺ የሚያምርብሽን ነገር ብታማክሪ ማለት ነው። ሚስቴ ብትሆኝ እንደዚህ ብታደርጊ በጣም ከባድ ጸብር ይፈጠሩ። አዎ፣ እንደዚህ ነው የሚወደው ይህ ህዝብ ማለት ነው። ውሃ ቀጣነ እያሉ ጸብ ጥቅጭቅ ብጥቡጥ ይዞ ካልመጡ በዚህ ዘመን ዩትብ ለመሄድ ሰው ቋቅ ያለው ነው የሚመስለው። ከጸብ ውጭ አንፈልግም ሰላም ይቅርብን ያለ ነው የሚመስለው ይህ ህዝብ ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻኔ ቤተሰቦች እንዴት ናችሁ? ደህና ናችሁ አለሁን? እግዚአብሔር ይመስገን ደህና ነኝ ብያላችሁበት ሰላም ፍቅር፣ ጤና መኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያረግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸል እያልኩኝ ይህን ቪዲዮ ስጥ ጀምሮ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታረጉ ደኑታን በመጫም ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ እንደተለመደ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ ሄሉና ቢኒ እንግዲህ ዛሬም እንደተለመደው ፍጥጫና ጫና ቡጥቡጣቸውን ጭቅጭቃቸውን ይዘው መጥተዋል። በነገራችን ላይ በጣም ብዙ ኮሜንቶችን እያየውና እየታዘብኩ ነው። ለነገሩ እናንተ ያያችሁትን ስለምታምኑ ምንም ብትናገሩ አልፈርድባችሁም። አንዳንድ ቁም ነገር ምጽፎ አላችሁ። እውነት ለመናገር እናንተን ሳላደንቅ ማለፍ አልፈልግም። ያው የሰው ልጅ ስለወደዳችሁት ብቻ ስህተት ሲሰራ ዝም ብሎ ይታያል ማለት አይደለም። እውነት ለመናገር በሄሉ ጸጉር ገምቼ ነበረ በዚህ እንደሚመጡ በዚህ የተጨቃጨቅ እንደሚመጡ በጣም ገምት ነበረ። ምክንያቱም እኔም አላማረኝም የሄሉ ጸጉር ከለር መቀየሩ እናንተስ አምሯችኋል? ምክንያቱም ከፊቷ ጋር አይሄድም። በጣም ቢጫ ነው። በጣም የሚያስጠላ ከለር ነው እና ለእኔ አልተመቸኝም። ያ ማለት ግን ግዴ በቃ እኔ ስላልተመቸኝ አንቺ ቀይሬ ማለት ግን አልችልም። እንዳለችው ፀጉሬ ነው ብላለች፣ እና እሱም አሁን ይሄ ጸብ የሚያስነሳ ነገር አይደለም። ለምን አላማከርሽኝ ለሚለው ደግሞ ጸብ ላይ ናችሁ። ሲቀጥልም ደግሞ ጸብ ላይ ባትሆንም ደግሞ ፍቅረኛ የሆነ ምናምን ካልሆነ በጣም በምትቀርበው ሰው ካልሆነ በስተቀር ግዴታ እኔ ጸጉሬ ይሄ ከለር ልቀባ ነው ቢስቲክ ሊፕስቲክ ልቀባ ነው ይች አታማክርም እንዴ? በአሁኑ ሰዓት እኮ ሴቶ ሚስት ሆነው ራሱ እኮ ባሎቻቸውን የማይሰሙ ነው የበዙት በዚህ ዘመን። እና ይሄ ጸብ አያስነሳም። ነገር ግን ያው ሁለታችሁም ድርቅና አለባችሁ፣ ዛሬ ስነግራችሁ እንደ ቪዲዮ ማለት ነው። በእርግጥ ግን መታችሁ የምትሉት ግን እናንተን አይመለክትም። ይሄ ሄሉና ቢኒን የሚመለከት ነገር ነው የምናገረው እኔ እነሱ ስራ ነው እየሰሩ ያሉት። ነገር ግን በእውነተኛው መንገድ ስንሄድ ሁለቱም ጋር ድርቅና አለ። አንዱ በጣም ከደረቀ አንዱ መሸነፍ አለበት። ለምሳሌ አሁን ከሰሞኑ ጭቅጭቃቸው ሄሉም ይቅርታ ጠይቅ ነው፣ እሱም ደግሞ ይቅርታ አልጠይቅም ነው። እውነት ለመናገር ጥፋቱን እሱን ያጠፋው ምክንያቱም እህቱን ማስቆም ይችል ነበረ። ብሎም ደግሞ እሷንም በወቅቱ በቃ ይሄ ነገር እንዲህ እንዲህ እንዲህ እንዲህ ስለተፈጠረ ነው ከዚህ በኋላ እሷን አላገናኞች ብሎ ነገሮችን ሳይሰፉ ማቋረጥ ይችል ነበረ። ግን እሱ አሁን ይሄንን ማመን አልፈለገም። እኔ ጥፋተኛ አይደለሁም እኔ ምንም አይነት ስህተት አልሰራሁም ነው ይቅርታ አልጠይቅም ነው። ስለዚህ ኦኬ፣ እሱ ድርቅ ካለ ደግሞ ሄሉ መተው አለባት ይሄን ነገር እንጂ፣ በዚህ ቀላል በሚባል ነገር ህይወታቸው ማለት ጓደኝነታቸው መቋረጥ የለበትም። ትክክለኛ ነገር ቢሆን ላደርገው የምችለውን ነገር ነው መነግራችሁ። እነሱ በግል ስራ ነው የጸብ አይደለም ሲጀመር። በአንድ አይነት ድረስ ሁለት ሶስቴ አይመጣም። የሰዎች ከተጣላ ተጣላ ነው። ሄሉ ደግሞ አይታችኋታል። አንዴ ከተጣላች ከተጣላች ነው። ከዚህ በፊት የተጣላችውን አይታችኋል። ብዙዎቹም ማለት ነው እና ሄሉም ደግሞ መጀመሪያ እንደመጣች ዩቱብ ቻናል በጣም በብዙ ጭቅጭቅና መከራን የተቀበላችሁ ታስታውሳላችሁ። አልፈልግም አልሰራም አልመጣም ብላ በብዙዎቻችን ግፊት ከሶስት ቪዲዮ በኋላ ምናምን ነው የመጣችሁ። በቃ ያም ያም እያስገደደ እንትን ሲል ካስታውሳችሁ፣ ለምለም ምንም መፈጫ ሲሰሩላት እንዴት ደስ ሲል ነበር። እና አሁንም ቢኒ መቀበሉን ይቀበላል በግዴታ ማለት ነው። ግን ከመጀመሪያው እሱ አልፈልግም የሚዲያ እንትኑ ፍላጎቱ የለኝም የምሰራው ከአንቺም ጋራ አብሬሽ ላግሽ ስለፈለግኩ ነው የሚል ነገር ነበር፣ ሲናገር የነበረው ከመጀመሪያው ጀምሮ። ስለዚህ በዛ ምክንያት ላይፈልግ ይችላል። ግን ደግሞ ያደገ ቻናል የሚጠላ የለም። አይ እኔ ግን ሄሉዬ ማለት ነው አንድ ሀሳብ አለኝ። እምቢ ካለ እምቢ ካለ ከጨከነ ወዲህ በይው፣ ወደ እኔ በይው። እናቴን ውሻል አድግ ብለኝ ስንት ጊዜ ውጠራለሁ፣ ውጠራለሁ፣ ለፋለሁ፣ ለፋለሁ፣ እዛው ነኝ፣ እዛው ነኝ። እንደ ካሮት ወረታችን እንጂ እንደ ጎመሮ ላይ አላድግም። ስለዚህ አምጮ አምጮ እኔ ይወስድለታለሁ። ቢኒዬ እኔ እተባበራለሁ፣ ምንም እንዳታስብ ማለት ነው። ለማንኛውም ይሄ የሚያጨቃጭቃችሁ ነገር አይደለም። ይበቃናል። ሰላም ፍጠሩ። እንደበፊታችሁ በሰላም ቪዲዮ ኑልን። ሁሉም ጋር ጸብ፣ ጭቅጭቅ ከሆነ ሆነ የትኛውን እንስማ ትበየትኛውን ደሰት የምናውቀው ታሪክ የለም። ስለዚህ የሚያስደስት ነገር ስለጠፋ እናንተ ደግሞ ሰብሰብ አርጉትና ወደ ሰላም መንገድ ኑልን ለማለት ወዳለሁ። ቤተሰብ፣ ላይክ፣ ሸር፣ ሰብስክራይብ አርጉ። ስለምታበረታቱኝ ከልብ አመሰግናለሁ። ወዳችኋለሁ። መልካም ጊዜ። ቻውቻው